ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች፣ እንዴት ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁላችሁም ተከታተሉት፣ እስከ መጨረሻው አብረን እንሂድ። የዱባይ ደላሎች የሚያደርጉትን ጉድ ተመልከቱልኝ። እንዲህ የአገሩ ልጅ ነው

ጋይስ ምግብ ሊወስዱት ነው። ምግብ ሊበላ ሊወስዱት ነው። እሺ እኮ ለእነ ይሳቅ ሊወስዱት ነው። ግን ቆዩ ለእነ ይሳቅ ሊወስዱት ነው።

ለአንድ ነገር አለ አንድ ነገር አንተ እሱ ህጋ ካለው እዚህ ያለው ህዝብ ነው። ሶስት ሺ ሰው አለ

ከአንተ ጋር ነው። አንድ ጫፍ ቢነካ ደግሞ ትኬት ይቆርጥለት ደግሞ ሊ አግዘዋለሁ እናግዘዋለሁ። በማርያም ተው፣ እንደዚህ የሀገሩ ልጅ ነው።

እንግዲህ በምታዩት መልኩ ማለት ነው፣ ደላላው የሰፈሩ ልጅ የሀገሩ ልጅ ነው። ካመጣው በኋላ እዚህ ልጁ በሽተኛ ሆኗል። ኩላሊት አለበት፣ እግሩ ፓላላይዝ ሆኗል፣ መቆም አይችልም። ሰውነቱ እንዳለ አልቋል። በጣም ነው የሚያሳዝነው፣ በጣም ነው ቅስም የሚሰብረው። የእውነት ወንድ ልጅ እንደዚህ ሲያለቅስ በጣም አንጀት ይበላል። ና የዱባይ ደላሎች ገንዘብ አይሆንላችሁ፣ የእውነት ገንዘብ አይሆንላችሁ፣ አይለፍላችሁ

እንደዚህ ያስለቀሳችሁ ያውም የሰፈሩ ልጅ ያውም ወንድማማቾች ሆኖ ነው የሚሰሩት። ወንድሙ አንድ ወንድሙ ከሀገር ቤት አንዱ ከዱባይ ዱባይ ሆነው ብዙ ሕገ ወጥ ስራዎች እንደሚሰሩም ልጁ እየተናገረ ነው። እዚህ ከመጣ በኋላ ስምንት ሺ አምጣ ስምንት ሺ ድርሃም አምጣ

ከዛ ላይቭ ላይ ገብቶ ደግሞ አራት ሺ ነው ያልኩት፣ ካምፓኒውን አራት ሺ ድርሃም ይጠየቃ ሲል ከዛ መልሶ ደግሞ ስምንት ሺ ነው ያልከኝ ብሎ ልጁ ደግሞ ያፋጠጠው ነው። እና ምን እንጃ ብቻ፣ ለማንኛውም ማለት ነው እነዚህ ደላሎች ግን ወዴት ወዴት እየሄዱ ነው? ዘመ ማለት የለብንም እንደዚህ ማድረግ የለብንም እኛ። ማለት ከኢትዮጵያ የሚመጡት በህጋዊ በትክክለኛ ለምን አይመጡም? ዱባይ ላይ የዱባይ ማ በዛ በዛ ሳውዲ ላይ እንደዚህ ደላሎች የሉም።

በባህር ካልሆነ የባህር ድላላ ናቸው። ያው አምጥቶ ይጥላችኋል እንጂ ሳውዲ አስገብቶ ሲያበቃ ሌላ አሰራልሃለው የጋማ ምናምን የሚባል ነገር የለም። ብዙም ጊዜ እዚ ሀገር ቢኖርም እንደዚህ ብዙም እንደዚህ ግፍ የሚሰሩ የሉም። ዱባይ ላይ ግን በጣም ግፍ እየተሰራ ነው ያለ። ይሄም ግፍ እየተሰራ ያለው ትንሽ ዱባይ ነጻነት አለ፣ እንደ ፈለጋችሁ ነው የምትሆኑት ማለት ነው።

የሰን ማለት አጅነቢ እንደፈለገ ይሆናል። ሳውዲ አረቢያ ግን እንደፈለገ መሆን የለም፣ ቅስቅስ የለም። ኢጋማ ይዘህም ትሳቀቃለ። እንኳን ህገ ወጡ ነው የሰው ህገ ወጥ እያመጣህ ምናምን በጣም ነው የሚያሳዝነው። የእውነት ህጉ ዱባይ ላይ ህጉ በጣም አይጠብቅም። እንዳየውት ከሆነ ሳውዲ ኮ ንፍንፍን የላትም ንፍንፍን

የሆነች ነገር አንድ ስህተት ከሰራችሁ እናንተ ብታመልጡ እንኳን በካሜራ ይሄ ልጅ አሁን እንደዚህ እያለቀሰ ሳኡዲ ቢሆን ሰውየው ካለበት ተይዞ ነው ገደል አባቱ የሚገባው። እና ዱባይ ላይ ምንድን ነው ምን እየተደረገ ነው ያለ? ያውም በሚዲያ እየታየ እንድፈለገ እየታየ ብቻ ልቦና ይስጣችሁ አንልም፣ ልባችሁ የፍረሱ ነ ዱባይ ደላሎች፣ ስንት ወንድሞቻችን እንደዚህ ያስለቀሱ ይሄ ልጅ አሁን ቢሞትስ? ታሟል

ኩላሊት አለው። ውሃ መጠጣት እንኳን አልቻለም። ውሃ ሰጠው፣ ውሃውን እንኳን መዋጥ አልቻለም። ተጣብቋል አጥንቱ ሁሉ ምክንያቱም ራብ ነው። ምግብ የለም ራብ ነው። አውጥቶ ጣለው። ይህ ሁሉ ነገር እየተደረገ እንዴት እንዴት ወገን በወገኑ ይጨክናል? እውነት የስራችሁን ይስጣችሁ። ዱባይ ላይ የምትኖሩ ደላሎች የስራችሁን ይስጣችሁ ፈጣሪ። ገንዘባችሁ አይባረክ፣ ገንዘብ አይሆንላችሁ፣ እግዚአብሔርን ገንዘብ አይሆንላችሁ። አትደሰቱ፣ እድሜ ልካችሁን አልቅሱ። ምክንያቱም የሰውን ነው ያለባችሁ

የስንት ሰው እንባ እንዳስለቀሳችሁ! እንዴ ከዛ ንብረት አሽጣችሁ ታመጣላችሁ። ዱባይ ከመጡ በኋላ ልጆቹን ታሰቃያላችሁ፣ ስራ አታስገቡ፣ የጋማቸውን አታሰሩላቸው። እህ እነዚህ ልጆች ምንድን ነው የሚሆኑት? መጨረሻቸው ምንድን ነው? ህይወታቸው ሲያልፍ ብቻ። አሁን ይህ ልጅ ሊሳፈር ነው። ገንዘብ ተዋቶ ትኬት ተቆርጦ ሊሳፈር ነው። ስንት ገንዘብ ጨፍጭፎ የመጣው በሽተኛ ሆኖ፣ ከገንዘቡ ሳይሆን ከጤናው ሳይሆን፣ ተመልከቱ

በሽተኛውን ዋም ታክሞ ወስደውታል። እንግዲህ እግዚአብሔር ይስጣቸውን። ተሳራ ዘርሽ ይለምልም፣ እግዚአብሔር ይባርክሽ። ሁላችሁም የተባበራችሁ በዚህ ልጅ ምክንያት ማለት ነው። እግዚአብሔር በጣም ጎበዞች ልጆች አላችሁ፣ ጥሩ ኢትዮጵያዎች አላችሁ። እንደዚህ ውሾች አረመኔዎች እንዳላችሁ የሚተባበሩ ደግሞ ብዙ አሉ። አሁን ልጁን አንስተውት ይዘውት ሄደዋል። ሐኪም ቤት ሊወስዱት ነው። ሲሄድ ራሱ መራመድ አልቻለም፣ እንዳያችሁት። አሁን ሐኪም ቤት ወስደውት እሱን

ምግብ አብልተው ሐኪም ቤት ወስደው ከዛ በኋላ ደግሞ እንግዲህ ወደ ሀገር እንዲሳፈር ትኬትም ምንም እንዲረዳ ነው እየተፈለገ ያለው ማለት ነው። በጣም ልብ የሚሰብር ነው። በጣም የሚያሳዝን ነው። ይህን ያክል ተጨካክነናል። ይህን ያክል አረመኔዎች ሁነናል። እውነት ኢትዮጵያውያን በዛ። አሁንማ ያውም እርስ በርስ እንዴ! የሀገር ቤት አልበቃ ብሎ በስደት ላይም እንደዚህ መጨካከን፣ ስደት ውስጥም እንደዚህ አውሬ መሆን፣ እርስ በርስ መበላላት፣ እረ በጣም ያሳዝናል።

ምንናችሁ ነው? ያውም ለዚች ለከንቱ ዓለም የእውነት ዓለም እኮ ከንቱ ናት። እመቤቴን፣ አሁን እኮ ደህና ሆናችሁ ትንሽ ቆይታችሁ ደግሞ ደህና ማ ትሆኑበት ነው። አሁን ሙሉ ጤነኛማ ጤናማ ሰው ሆናችሁ ስዘሉ፣ ስትጫወቱ አሁን በዚች ቅጽበት ውስጥ ጸጥ ልትሉ ትችላላችሁ። አትታለሉ፣ ለማይረባ ዱኒያ ውሸት፣ የውሸት ኑሮ ነው የምንኖረው፣ የክራይ ቤት ኑሮ ነው የምንኖረው። ለማይሆን ዓለም የማይሆን አጽያት ውስጥ አንግባ

እድሜ ልካቸው የምንጸጸትበት የህሊና ጸጸት ውስጥም አንግባ ከፈጣሪም ከሰውም አንውጣ ለገንዘብ ተብሎ ወገንን ዘመድን ወንድምን አምጥቶ የሀገርን ልጅ የሰፈርን ልጅ አምጥቶ እንዲህ ማሰቃየት እንዴ ዞሮ መግቢያችሁ እኮ ኢትዮጵያ ነው የአንድ ሀገር የአንድ ሰፈር ልጅ በዛ ላይ ሚስጥሬን እንዳታወጣብኝ ይለዋል የሚሰራቸውን ህገ ወጥ ስራዎች

እውነት በጣም ነው የሚያሳዝን። በጣም ልብ ነው የሚሰብረው። የሚሰራው ስራ ስራ አይደለም። እውነት ፈጣሪ ስራችሁን ይስጣችሁ። የወንድ ልጅ አምላክ እንደዚህ ወንድ ልጅ እንዲያለቀሰ እንደዚህ ሆኑ። ሴት እኩ ትሻላለች። የሆነ ቦታ ልጥፍ ብለን እንበላለን፣ ቢያንስ ለሆዳችን። ይሄ ልጅ ማን ያስጠጋዋል? ወንድ ነው፣ ማንም ማያስጠጋውም። እራብ እየገደለው ነው ያለ ጎዳና ላይ ወድቆ። በሽታስ እግሩ እንዳለ አንድ እግሩና በአንድ እጁ እንደተናገረው እንዳለ ፓላራይዝ ነው የሆነ። መራመዱ አይችልም። አጥንቱ ላዩ ላይ ተጣብቁ

ያጠረ ስማ ብቻ ፈጣሪ ልቡን አይስጣችሁ ሁላችሁም ሼር አድርጎ በደላላ የሚመጡ እህት ወንድሞቻችን እንደዚህ በህገ ወጥ መንገድ በሚመጡ ትምህርት እንዲሆንላቸው ምክንያቱም እዚህ ከመጡ በኋላ እዛ የሚሰበከው ስብከት ሌላ ነው አንድ አመት ከሰራህ መኪና ትገዛለ ቤት ትገዛለ ካምፓኒ ትከፍታለ ይልሃል አባቴ እዚህ ስትመጣ ግን ሆድህን እንኳን አትችልም እንደዚህ ጎዳና ትወጣለህ

የደላላን ስብከት እየሰሙ የስንት ሰው ህይወት ተበላሸ። ከስንት ኑሯቸው ከደህና ኑሯቸው ደህና ገንዘብ አራት መቶ ሺ እየከፈሉ የኢትዮጵያ አራት መቶ ሺ ብር የሆነ ነገር ከፍተው ስራ መስራት እኮ ሲችሉ የተሻለ ንብሮት ኑሯላችሁ አላችሁ በማለት ይዘዋቸው መጥተው እዚህ ያሰቃዩቸዋል። እውነት ፈጣሪ አምላክ ይፍረድባችሁ። የዚህ ልጅ ንባ ይፍረድባችሁ። አቤት ጭካኔ፣ ሰው እኮ በቃ

ገንዘብ ካገኘ የአሁን ትውልድ እናቱን ይሸጣል። የእውነቴን ነው ምነግራችሁ፣ እናቱን ይሸጣል። መቀመጥ እንኳን አቅቶታል። ተመልከቱ፣ እያለከለከ ነው። የኔ ጌታ እግዚአብሔር ጤናህን ይመልስል፣ ለመዳን ያለም የእውነት አጥንቱን አያችሁ፣ ለሁለት ተጣብቆ እንዲህ ነው በቃ። ወይ ይሰው ሀገር ተመልከቱ፣ ውሀ እንኳን መጠጣት አይችልም

መጠጣት አልቻለም። አልወርድም አለው እያረፈ ነው የሚጠጣው። ይህን አክል ጭካኔ ለምን በገዛ ዜጋችን በገዛ ወገናችን? ይህን ልጅ እንደ ማሳከም እንደ ማብላት ወስዶ አንድ ቤት እንደማኖር ከቤት አውጥቶ ይጣላል። የትሚደገደል ግባ ተብሎ ተወጥቶ ይጣላል። እውነት አንዳንዴ ይሄ ቲክቶክ ጥሩ ነው። እያንዳንድሽ ደላላ እንደዚህ እየተዋረደች እየመጣች ነው። እንግዲህ ልጅ ተጠርቶ መጥቶ ተይዞ እዚህ ጋ እያወራ ነው።

ተመልከቱት የኒ አባት የኔ መሰለ። ገና ሕፃን ገና ወጣት ልጅ እንደዚህ ያበላሽ ተውታል። በቃ እግሩ፣ አብጧል እና አይንቀሳቀስም። አንድ እግርና አንድ እጁ ያሳዝናል። ብቻ የስራችሁን ይስጣችሁ፣ አይባረክላችሁ ገንዘባችሁ። እነዚህ ወንድሞቻችን እንግዲህ መጥተዋል። ያው ይዘውት ሊሄዱ ነው። ይዘውት ነው የሄዱት።

እየተናገረ ነው። እግሩና እንደዚህ ግማሽ አካሉ ፓላራይዝ ነው መንቀሳቀስ አይችልም፣ ድንዝዝ ብሎ ማለት ነው። አምላክ ይሰውራችሁ። እውነት ከሰው ሀገር በተለይ ምንም አይነት ስቃይ ያሳያችሁ ፈጣሪ አምላክ